መካም እግዚአብሔር እርሷ፣ ዘላለማዊ ድንግል ሆና ነው መኖር የምትፈልገው፣ እግዚአብሔር ደግሞ የሰው ልጅ ማዳን ነው የሚፈልገው። ሁለቱንም አደረገው። አላደረገው ድንግልናዋን ሳያጠፋ ተጸነሰ። ምና ምና ተጸነሰ፣ ሰው ምንን ሳያጠፋ ድንግልናዋ። ወንድ ስለማላውቅ ይህ እንዴት ይሆንልኛል? እንዘ ያምር ብሴ፣ ወንድ ስለማላውቅ ይህ እንዴት ይሆንልኛል ስትል የልውል ኃይል ምን ይልሻል? ይጋርድሻል አይደል? ከሶስቱ ቅዱስ አንዱ ቅዱስ ወልድ ትጸንሻለሽ፣ ትወልጃለሽ ስሙንም ማንተ ይዋለሽ ኢየሱስ ትይዋለሽ። ስለዚህ እግዚአብሔር ለምን ሰው ሆነ ታለ፣ ለምን ሰው ሆነ ስንል በደንብ ስሙ ክርስቲያኖ፣ በዘመናችን ያሉ መናፍቃንና ህዛብ አምላክ ለምን ሰው ሆነ? ለምን መወለድ አስፈለገው? ለምን መጠመቅ አስፈለገው? ለምን መሰቀል አስፈለገው? እያሉ በውቤ ጊዜ መስማት የተሳነው ሁሌ ምን ሲል ይኖራል ይባላል። ውቤ ሲል በኒቅያ ጉባኤ መልስ የተሰጠውን ዛሬም ድረስ የሚጠይቁ መናፍቃን አይዛብ ስላሉ መልስ ትሰጡ ዘንድ ደግሞ በሰው ልጅ እግዚአብሔር ምን አለ? በሰው ፊት የሚመሰክርልኝን እኔ በአባቴ ፊት ምን እልለታለሁ መሰክርለታለሁ ብሏል እና ትመሰክሩ ዘንድ በአጭሩ መልሱን ልንገራቸው። የሚያስተምረን ማን ነው? ደህና መሻቸው። የአሁን ሰው አይኑን ገልጦ ምን ይላል? ይተኛል እና ቀስቅሱት። ለምን ሰው ሆነ? ለምን በሰማይ ሆኖ ማዳን አይችልም? ይችላል። አይችልም? አዳምና ሔዋንን በሰማይ ሆኖ በቃ፣ ይቅርብያቸዋለሁ ተመለሱ ማለት ይችላል። አይችልም? ይችላል። በሰማይ ሆኖ እንደፈረደ፣ በሰማይ ሆኖ ማዳን ይችል ነበረ። ነገር ግን ወደዚህ ዓለም የመጣው ለምንድን ነው ስንል፣ ፍርድና ምሕረትን አንድ ለማድረግ በሉስቲ ምንና ምንን ፍርድና ምን ያው ፍቅሩን ለመግለጽ፣ ሌላም ሌላም ምክንያት የሚባሉ አሉ። ነገር ግን አንድ ላይ ስንመለከታቸው ፍርድንና ምሕረትን አንድ ለማድረግ ነው። በሰማይ እያለ እንደፈረደባቸው ቢቀር እግዚአብሔር መሀሪ ነው ትሉ የለ እንደ፣ የታለ ምህረቱ ብለውም ዛሬ ተከራካሪዎች ጊዜ ይቀናቸው ነበር። በሰማይ ያለ ደግሞ ተመለሱ ቢላቸው ኖሮ እግዚአብሔር ፈራጅ ነው ትሉ የለም እንደ፣ ስለዚህ እግዚአብሔር ፈራጅ ነው ትላላችሁ የታለ ፍርዱ ሊሉ ነው። ስለዚህ እግዚአብሔር የሁለቱንም መልስ ለመስጠት ፍርድና ምህረትን አንድ ለማድረግ ወደዚህ ዓለም ምን አለ መጣ። እንደፈረደባቸው ሊያድናቸው። የፈረደው እርሱ ነው። የእርሱን ፍርድ ማንሳት የሚችለውም ማን ነው? ራሱ። ስለዚህ ፍርድና ምህረትን ምን ለማድረግ? አንድ ለማድረግ ወደዚህ ዓለም ምን አለ መጣ። እንዴት ሰው ሆነ? እንዴት ሰው ሆነ? ትምህርታችንን ወደ መጨረሻው እንዴት ሰው ሆነ? ለምን ሰው ሆነ? ፍርድና ምሕረትን ምን ለማድረግ አንድ ለማድረግ ነው። እንዴት ሰው ሆነ ስንል አባቶቻችን እንዳስተማሩን እንዲህ እያልን እንናገራለን። የመጀመሪያው የእግዚአብሔር ሰው መሆኑ እንዴት ሰው ሆነ ወይም ደግሞ እንዴት የእኛን ሥጋ ተዋህደ ስንል ክርስቶስ ያለ መቀላቀል ያለ ምን ያለ ምን ለምሳሌ ውሃና ማር ሲቀላቀሉ ምን ይሰጡናል? ምን ይሰጣሉ? እህቶች፣ ያው ሙያው እናንተ ጋር ነው። ወንዶቹ መቼም ላናቅ እንችላል። ውሃና ማር ሲቀላቀል ምን ይሰጣል? አይ ሙያም የለም መሰለኝ። ውሃና ማር ሲቀላቀል ብርዝ የሚባል ይሰጣል። ሌላ ነገር ጨመረ አልጨመረም? ስለዚህ የእግዚአብሔር ሰው መሆን እንዲህ አይደለም ነው ያለ መቀላቀል ዘንበለቱ ሳይ ወይም እንበለቱ ሳይ ይባላል። ያለ መቀላቀል። ሁለተኛው ዘንበለ ህድረት ነው ያለ ማደር። ለምሳሌ የጸሎት መጽሐፍ በምን ውስጥ ያድራል? በማህደር ውስጥ አይደል? ማህደሩን ስከፍቱት የጸሎቱ መጽሐፍ ለብቻ ነው አይደል? በተዋህዶ ግን እንዲህ አይደለም ነው አይነጣጣሉ። ሦስተኛ እንበለ ሚጠት ያለ መመለስ። ለምሳሌ የሙሴ በትር የሙሴ በትር ምን ሆናለች? እባብ ሆናለች። ተመልሳ ምን ሆናለች? መልሳ በትር ሆናለች። እንዲህ ግን አይደለም ነው። የመለኮትና የሥጋ ተዋህዶ እንዲህ አይደለም። እንበለ ሚጠት፣ እንበለ ፍልጠት። ፍልጠት ማለት መከፈል፣ መለየት ማለት ስለዚህ ፍልጠት የለበትም ኢተማአደ ወኢተፈልጠ ቅዱስ ኤፍሬም በውዳሴ ማርያም ላይ ያለመለወጥና ያለመለየት አይደለ እንበለ ውላጤ ያለመለወጥ እንበለ ትድምርት ያለመደማመር ያለመደራረብ እንጀራና እንጀራ ሲደረብ ምን ይሆናል እህቶች ያው እዚህ ቦክስ የምንገጥምበት አለ አደለ እሁድ እሁድ ምንም ይባላል አነባበሩ አይደለም ግን ይለያያል ላይለያያም መነጠል ይቻላል አይቻልም አይቻልም? ኖሮ ይቻላል አንዱን እንጀራ ወደ ላይ አንዱን እንጀራ ወደ ታች አድርጋችሁ አበሉም እናንተ ዋኖቹ የመለኮትና የስጋ ግን እንዲህ አይደለም ነው መለኮት መጥቶ ስጋ ላይ አልተደረበም ተዋሀደ ምን አለ ተዋሀደ እንደ እሳትና ብረት እንደምንና እንደምን እሳትና ብረት ብረት እሳት ውስጥ ብታስገቡት ፍም ይሆናል፣ ቀይ ይሆናል። እሳትም አለው እንደገና ምንድን ነው? ብረትም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ምንድን ነው? ሰው። ፍጹም አምላክ ፍጹም ሰው። ስለዚህ መቤታችን ይሁንልኝ ባለችበት ሰዓት አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ምን ሆነ ሰው ሆነ። ቃል ምን ሆነ? ሥጋ ሆነ። ጸጋንና እውነትን ተሞልቶ በእኛ ምን አለ? አደረ። አሁን ቅዱስ ዮሐንስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ሆነ አለ። ሁሉ በማን ሆነ? በእርሱ ሆነ። ዓለምን በሙሉ የሚያስተዳድር ያ አምላክ የሰውን ልጅ ለማዳን እንደ ረጅም ፈትል ከአባቱ ሳይለይ ከማን ሳይለይ ከአባቱ ሳይለይ በተለየ አካሉ ወደዚህ ዓለም መጥቶ ተዋሃደ፣ ተገለጠ። የማይታይ ታየ። ዘመን የማይቆጠርለት መለኮት በስጋው ምን ተቆጠረለት? ሰላሳ ዓመቱ እያልን አይደለም። በበህቅ ልከ በሰላሳ ክረምት በዮርዳኖስ ተጠምቀ። ጥቂት በጥቂት ምን አለ አደገ። አምላክ ሰው ሆነ። ሰው ምን ሆነ አምላክ ሆነ። ተዋህዶ ማለት ይሄ። አምላክ ምን ሆነ? ሰው ሆነ። ቀዳማዊ ልደቱ በምን ይታወቃል ቢሉ በሁለተኛው ልደቱ። ቀዳማዊ ልደቱ ያለ እናት ከአብ ተወለደ። በመለኮት አብ ወለደው፣ በባህሪ አብ ወለደው። እመቤታችን ደግሞ በስጋ ምን አለችው? በስጋ ምን አለችው? ወለደች። እንደው ድንግል ማርያምን ተመልከቷት። መጀመሪያ መልአኩ እንደመጣ የመልአኩን ብስራት አልተቀበለችውም። ነገሩን መረመረች ነው የሚለው። ክርስቲያኖች ሆይ ዛሬ የምትሰሙትን ነገር በሙሉ መርምሩ። እናንተ ግን አትመርመሩ። ክርስቲያን ሁሉን ይመረምራል፣ መልካሙን ይይዛል። ዛሬ ግን የተቸገር ነው። እኛ እየተመረመርን ነው። መጽሐፍ ቅዱሳችንን ይዘው ሌሎች እየመረመሩን ነው። እኛ የሌሎቹን እኮ አልመረመርንም። አልሰማችም እ እየሰማችሁ ነው አይደል? እኛ ሌሎቹን ምን አላል ነው አልመረመርንም። እነሱ ግን እየመረመሩን ነው። ምክንያቱም ድክመታችን ነው። መጽሐፍ ቅዱስ ቤታችን አለ፣ አንተዋወቅም ከሱ ጋር። ስለዚህ እመቤታችን ዳግማዊት ሔዋን ለመዳናችን ምክንያት ናት፣ ለምናችን ለመዳናችን በመዳን ውስጥ የእመቤታችን ድርሻ ይሁንልኝ ማለቷ ነው። የመላእኩ ድርሻ ማብሰር ነው። የእግዚአብሔር ድርሻ ደግሞ እኛን ምን ማለት ነው? ማዳን ነው። የእኛ ድርሻ ነው። እግዚአብሔር መጀመሪያ የጠየቀው የእኛን ነው። የሰውን ነፃ ፈቃድ ነው የጠየቀው። ልትድን ተወዳለህን? ልትድን አዳምን ለምን ከገነት አስወጣው ሲባል ከእፀ በለስ ቆርጦ እንደበላ ከዛ ህይወት ቆርጦ ቢበላ ዘላለማዊ የማይጸጸት ምን ይሆን ነበር? ሰይጣንን ይመስለው ነበር። ስለዚህ ለሰው አሰበና እግዚአብሔር ከገነት አባረረው። ከዛ የሰው ልጅ ከዛች ከምቾት ዓለሙ ሲወጣ ቁሩም ብርዱም ሲያገኘው፣ ጨለማውም ሲያስደነግጠው፣ ኃጢአት ሲስማማው፣ ኃጢአት በላዩ ላይ ሲነግስበት የዚህ ጊዜ ምን አለ? ተጸጸተ። ወደ ንስሐ መጣ። ንስሐውን እግዚአብሔር ተቀበለው። ከልጅ ልጅ ተወልጄ ምን እልሃለሁ? ምን እልሃለሁ? ስለዚህ ዓለምን በፈጠረበት በመጋቢት 29 እሱ ዓለምን ለማዳን ምን አለበት? ተጸነሰበት። ስለዚህ ይሄ በዓል ትልቅ በዓል፣ አበይት በዓላት ከሚባሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘጠኙ አበይት በዓላት ከሚባሉት የመጀመሪያው ምንድነው ማለት ነው፣ ጽንሰት ነው። ለዛ ነው በቤተ ክርስቲያን ፍትሐ ነገሥት ማለትም ፍት መንፈሳዊና ፍት ስጋዊ በሚባለው የቤተ ክርስቲያን መጽሐፍ ላይ ለሀገራችን ለብዙ ዓመት የህገ መንግሥት የሆነው ማለት ነው። የዛሬው ሰውኛ ህገ መንግሥቱ ሳይመጣ ከእግዚአብሔር የተረዱትን አባቶቻችን ለቆስጠንጢኖስ የጻፉለትን ቆስጠንጢኖስ በመንፈሳዊም በስጋዊም እንዴት መተዳደር እንዴት ማስተዳደር እንዳለበት የጻፉለት በኒቅያ ጉባኤ የሰጡት ፍትሐ ነገሥት ላይ ምን ይላል? አምስቱ በዓላት ክርስቲያኖች ሁሉ እንዲያከብሯቸው ታዘዋል። ስንቱ በዓላት ስንት በዓላት? አምስት። የመጀመሪያው ምንድ ነው? የመጀመሪያው አይዟቸው እየጨረስን ነው። የመጀመሪያው ምንድ ነው? አምስቱ በዓላት የመጀመሪያው የመላእክት ሁሉ አለቃ የማን ነው የቅዱስ ሚካኤል በ12 የቅዱሳን ሁሉ ራስ ደግሞ እመቤታችን ቅድስተ ቅዱሳን የምንላት ደግሞ መቼ? በ21 እግዚአብሔር ደግሞ በ29 ከዛ ሰንበት ማን ሰንበት። እነዚህ በዓላት ሁሉም ክርስቲያን እንዲያከብራቸው ታዘዋል። አንዳንድ ሰው ግን እንደው ምን ያደርጋል መሰላችሁ? በእርግጥ ከመውደዳችሁ የተነሳ ነው። አቡነ ተክለ ሃይማኖት በሚውሉበት ቀን ስትር ብሎ ይውልና ሰንበትን ምን ሲያደርግ ይውላ ሲሰራ ይውለ። ማን ይበልጣል ግን? ውላችሁ በደንብ ስ የግላችሁን በግል ነው። ማንኛውም ክርስቲያን ግን ንስሐ ጭምር የሚያስገባው እነዚህ በዓላትን የሻረ ንስሐ ያስፈልገው። ስለዚህ እነዚህ በዓላት አንዱ ዛሬ በሀያ ዘጠኝ ጽንሰቱ ነው። ስለዚህ ከዚህ የምንማረው ምንድን ነው ስንል ከዚህ የምንማረው ክርስቶስ እኛን አንድ ሊያደርገን ወደዚህ ዓለም መጣ። በመወለዱ በመጸነሱ ሰላም አገኘን። እኔ እኔና እናንተም ዛሬ ወደ ቤተ ክርስቲያን እየመጣን የጌታን ስጋና ደም እየበላን ከክርስቶስ ጋር ስንትንሁን ስንትንሁን አንድንሁን ከተዋህዶ በኋላ መለየትም መከፈል ስለሌለ አምላካችን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ ሁሉ እኔና እናንተም ከክርስቶስ ጋር እንድንሆን ዘንድ በንስሐ ተመልሰን ቅዱስ ሥጋውን ክቡር ደሙን ለመብላት ለመጠጣት ያብቃን። ወስብሐት ለእግዚአብሔር።